የጡትሽን ለመጨመር አንደኛ በየሁለት ሰዓቱ ማጥባት ነው ያለብሽ። ምክንያቱም በየሁለት ሰዓቱ ስታጠቢ የሆነ ብሬን ነው ከአንቺ ሆርሞን ጋር የሚያወራው። ስለዚህ ለብሬን ምን ይሆናል ማለት ነው መመረት አለበት ብዙ ብዙ ፕሮዳክሽን ያስፈልገናል ስለሚል በተፈጥሮ በየሁለት ሰዓቱ ስታጠቢ ከሆነ የመመረቱን ምድል እየጨመረ ይመጣል። ስለዚህ በአጠባሽ ቁጥር ነው ማለት ነው የሚጨምረው። እንቅልፍም ቢተኙ በየሁለት ሰዓቱ እየቀሰቀሽ ማጥባት በጣም አስፈላጊ ነው ሁለተኛ ነገር ደግሞ ፖዚሽን እና ላችንግ አያያዛችሁ አሪዮላው የሚባለው ክፍል የጡት የጥቁሩ ፓርት መግባት አለበት ይህ ጥቁሩ ፓርት የጡት ክፍሉ ጥቁሩ ፓርት በደንብ መግባት አለበት አፋቸው ውስጥ ማለት ነው ጫፉን ብቻ ከያዙ ይነግሷችኋል ይሄ ጫፉን ብቻ የጡታችሁ ጫፍ ብቻ ያማችኋል ይላጣል ምናምን ስለዚህ እሱንም የሚያመጣው በስትክክል አታቻልካችኋ ለማጥባት ችግር ነው እንደገና ደግሞ በቀን በጣም ብዙ ውሃ መጠጣት አለብሽ። አጃ በጣም አሪፍ ነው። የአጃ በውተት ሾባ በጣም አሪፍ ነው። እንደገና ደግሞ ነጭ ሽንኩርት በጣም አሪፍ ነው። ግን በአጠቃላይ ዞትሽን ለመጨመር ሃይድሬት መሆን አለብሽ። ውሃ መጠጣት በጣም በተቻለሽ መጠን፣ እነዚህ ፍራፍሬዎችን በደንብ ጁሶችን፣ ውሃ መጠጣት በጣም አስፈላጊ ነገር ነው። ግን ስተኛ ማ ከንዱ ማድረግ ፓምፓድግ ማለቢያዎች አሉ፣ ከፈለሽ ማንዋል ከፈለሽ ኤሌክትሪክ በማሚስቶራውን ይገኛል። ስለዚህ የተለያዩ ማለቢያዎች አሉ፣ እነሱም እያለብሽ መጠቀም ሰጅ አጠቃቀሙን እንዴት ነው ይኖራላቸው የሚሉን ቪዲዮ ዩቲዩብ ላይም፣ ቲክቶክ ላይም ቪዲዮ አለ። ዩት እየቀባችሁ የማርገሻ ቀናት ፔድሽ የስንት ሳይክል ውደቱ በወር መቼ ነው የሚመጣ በየስንት ጊዜ ነው የሚመጣ የተዛባ ነው ወይ ንገሪኝ እሱን። በእርግዝና ጊዜ ክሰል አው ክሰልና በረዶ አፈር ተፈጥሮ ያሉ ነገሮች አምሮት አለ። በእርግዝና ጊዜ ግን ይህኛው ኖርማል አይደለም። ብዙ ነገሮች አሁን ሊያምራችሁ ይችላል። ግን ክሰል አፈር ተፈጥሮ ያሉት ነገሮች ወይም ደግሞ ይሄ የማይበሉ ወዳፍ ማይገቡ ነገሮች የሚያምሯችሁ ከሆነ የአይረን እጥረት ሊሆን ስለሚችል የአይረን መጠናችሁን ቼክ ማድረግ አለባችሁ። የአይረን እጥረት ነው የሚሆነው እሱ ከሆነ። ሌሎች ነገሮች ግን በሆርሞን ምክንያት የተለያዩ ነገሮች ሊያንባርኪ ይችላል። አንዳንድ እዚህ ነገር ጻፉልኝ። ብዙ አይነት እንትኖች አሉ። አይረን ያላቸው ምግቦች መመገብ ነው። አይረን ያላቸው ምግቦች ተመገቢ፣ አሳ፣ ዶሮ፣ ስጋ፣ ቀይ ስጋ ደግሞ የበሰለ ጥሬ ደግሞ እንዳትመገቡ፣ ኮሶ ያመጣል አይደለ? ጥሬ ስጋ። ስለዚህ እሱን ለማከም ደግሞ የሚሰጠው መላይ ፅንሱን ይጎዷል። ስለዚህ ለዛ ነው እኮ ጥሬ ስጋ አትመገቡ የሚባለው ለዛ ነው። ጡት ማጥባት ቀላል ነው እንዳልሆነ አውቃለሁ። ከባድ ነው ግን ፎርሙላ ቶሎ ብላችሁ ወደ ፎርሙላ ልትሄዱ፣ የምታጠባ እናት ከራስ ለልጅሽ ብቻ አይደለም፣ ለአንቺ ራሱ በጣም ይጠቅማል። በጣም ማለት ነው። ካንሰር፣ የኦቫሪያን የጡት ካንሰር በጣም ይከላከላል። እንደገና ደግሞ ኪሎ መቀነስ የምትፈልጊ ከሆነ ደግሞ፣ ምክንያቱም ብዙ ካሎሪ ነው ልጅ ልጅሽ ከአንቺ የሚወስደው ስለዚህ ስለሚጠባሽ በደንብ ስለሚጠባ ላንቺ በጣም ክብደትሽን ልትቆጣጠሪ በጣም ያደርግሻል። እንደገና ከወሊድ በኋላ የሚፈጠረው ፖስት ፓርትም ዲፕሬሽን ወይም ደግሞ ከወሊድ በኋላ የሚከሰተው ድባቴ ወይም ደግሞ ድብርት የመከሰት እድል እንዲቀንሳ ምክንያቱም ጡት ስታጠቢ የሚመረተው ሆርሞን ኦክሲቶክሲን የሚባል ሆርሞን ነው። ስለዚህ ያ ሆርሞን ደግሞ በጣም በጣም በጣም የደስታ ሆርሞን ስለሆነ ደስተኝነት ሽን

ኮንታክት ሊኖራቸው ይገባል። ይ የመጀመሪያ እዚህ ጋር አራቆትሽ የሆነች ልጅሽን እዚህ ጋር አብረሽ እዚህ ደረትሽ ላይ አድርገሽው መነካካቱ ተሽንጉ በተፈጥሮ ምን ይፈጥራል? ጡትሽ ፕሮዳክሽን እንዲኖረው አገብቶካ እንዲኖረው ያደርጋል። ማስነ ስለዚህ ስኪን ቱ ስኪን በጣም አስፈላጊ ነው። አዎ ጭንቅላቱ እንዳይጠፈጠፍ ተሚታይ ማስለመት ተሚታይም በጣም አስፈላጊ ነው። ይሄ በደረቱ ማስተኛት ለአንድ ደቂቃ ከበዛ ለሁለት ደቂቃ እንደገና ደግሞ በየጊዜው በቀን ሶስት ሁለቴ ይሄ የምታስተኙበትን ፖዚሽን መቀያየር ያስፈልጋል። እስዋድል ማድረግ እስዋድል በጣም ይጠቅማል። ምክንያቱም ልጆች እንዳይተኙ ያደርጋቸዋል የራሳቸው እጅ የራሳቸው የራሳቸው እጅ እግር እንዳይተኛ አድርጋ ስብስብ በአንድ ላይ አድርጎ ስለሚይዛቸው ጥሩ እንቅልፍ እንዲተኛ ያደርጓቸዋል። ስለዚህ ከጠቀማቸው ስታስተኝ ምንም ነገር አታስቀምጡ። ትራስ ምን ምን አያስፈልግም። ምንም አይነት ነገር አታስቀምጡም።

እርግዝና በሽንት ምርመራ ከሆነ ከ15 ቀን ጀምሮ ይታወቃል። በአልትራሳውንድ ጀምሮ ከሁለት ወር ወይም ደግሞ ከስድስት ሳምንት ጀምሮ ይታወቃል። በደም ምርመራ ከሆነ ደግሞ ከአስር ቀናት ጀምሮ ይታወቃል። በእርግዝና ጊዜ ቀለም መቀባት የጸጉር፣ ነው ወይስ አይቻልም? የጸጉር ከሆነ አይቻልም። ኬሚካሎቹ ምንም ጥርጥር የለውም። በቃ ብዙ ነገሮች ው ቫይታሚን ኤ ያላቸው ሬቲኖል ያላቸው የክሬሞችን የተለያዩ ትኖች መጠቀም የለባቸው በእርግዝና ጊዜ ሁሉ የምጠቀሙትን ፕሮዳክቶች አንብባችሁ እና

እሺ በአጭሩ ዩቲብ ቪዲዮም ሰርቻለሁ። በአጭሩ ብዙ ሰዓት ስለሚወስድብኝ ነው። በአጭሩ ለመመለስ ያህል በጣም ብዙ ነገር ነው። በአጭሩ ለመመለስ ያህል ውርጃ ከአምስት ሴቶች አንድ ሴት ላይ የሚፈጠር ነገር ነው፣ ያጋጥማል። ብዙ ጊዜ ምክንያቶቹ አይታወቅም፣ ብዙ ምክንያቶች አሉ። የሚያጨሱ የሚቅሙ፣ የሚጠጡ አልኮል የሚወስዱ እናቶች ላይ ምናምን ብዙ ነገር ምክንያቶች ሊኖሩ ይችላሉ ግን እንደዚህ ትክክለኛ ምክንያቱ ብዙ አይታወቅም። ስለዚህ ንጽህና መጠበቅ አንዱ ነገር ነው፣ ውርጃ እንዳይከሰት እንደዛ ነው የሚደረገው። ግን ከዛ በኋላ ፎሊክ አሲድ መውሰድ በጣም የጽንሱ እድገቱ አሪፍ እንዲሆን ያደርገዋል። ይከሰታል፣ ምክንያቱ አይታወቅም። ስለዚህ ፎሊክ አሲድ መውሰድ በጣም ይጠቅማል፣ ጽንሱ ላይ የተለያዩ አፈጣጠር ችግሮች እንዳይከሰቱ። እንደገና ደግሞ የልጁ የነርቨስ ሲስተም የአንጎልና የህብለ ሰረሰር እና የስፓይናል ቢፊዳ የሚባለው የአፈጣጠር ችግሮችን ለመከላከል ፎሊካሴት ለማርገዝ የአሳቢ ሴት በቀን አራት መቶ ማይክሮግራም ብትወስድ አሪፍ ነው ካረግሽ በኋላ ደግሞ የቀጥሎ ሶስት ወራት ትቀጥይዋለሽ ማለት ነው ለማርገዝ የአሳቢ ሴቶች ግን ፎሊካሴት ውሰዱ ቴሌግራም ደግሞ በደንብ ዋን ትዋን ለማውራት እንዲመቻል ያዘጋጀው ፕላትፎርም አለ ቴሌግራም ቻናል ገብታችሁ ጆይን አድርጉ ብዙ ነገሮች እናወራለን የተለያዩ ጥያቄዎችን እንረዳለን እንተጋገዛለን ማለት ነው